የአባይ ወንዝ በሚፈስበትና ፒራሚዶች ሰማይን በሚነኩበት በግብፅ ምድር ክሊዮፓትራ የምትባል አንዲት ህፃን ልጅ ተወለደች። እርሷ ተራ ህፃን አልነበረችም። የጥንታዊቷ ግብፅ የመጨረሻ ፈርዖን ለመሆን የታደለች ልዕልት ነበረች። ክሊዮፓትራ ያደገችው ከፍ ባሉ አምዶችና ሰፋፊ አዳራሾች ባሉበት የቤተ መንግስት ውስጥ ነበር። ሁሌም ለመማር የምትጓጓ ጠያቂ ልጅ ነበረች። ከልጅነቷ ጀምሮ እንደ ሳይንስ፣ ፖለቲካ፣ ቋንቋዎች ያሉ በርካታ ትምህርቶችን አጥንታለች። ክሊዮፓትራ ንግሥት ለመሆን ብቻ ሳይሆን በወንዶች በሚመራ ዓለም ውስጥ መሪ ለመሆን እየተዘጋጀች ነበር። ክሊዮፓትራ ወደ ወጣት ሴትነት ስታድግ በብሩህ አእምሮና በአሳማኝ ውበቷ ትታወቅ ነበር። በርካታ ቋንቋዎችን መናገር ትችልም ነበር። ከመላው ዓለም በሚመጡ አምባሳደሮች ጋር መግባባት ትችል ነበር። ይህ በግብጽ ኃያልና የተከበረች ሰው እንድትሆን አድርጓታል። ይህ አስደናቂ ታሪክ ገና ጅማሬው ነው። የክሊዮፓትራን ሕይወትና በታሪክ ውስጥ ያላትን ቦታ የበለጠ ለማወቅ ከፈልጋችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ ቪዲዮዎች ሲለቀቁ ቶሎ ይደርሳችኋል። ነገር ግን የክሊዮፓትራ የንግስና ሕይወት ቀላል ሊሆን አልቻለም። ገና 18 ዓመቷ ሲሆን አባቷ ንጉሱ አረፉ። ይህም በወቅቱ እንደነበረው ልማድ ከታናሽ ወንድሟ ጋር ግብፅን እንድትገዛ አድርጓታል። ነገር ግን ክሊዮፓትራ ብቸኛ ገዢ መሆን ትፈልግ ስለነበር ለባለሥልጣን ታላቅ ትግል ተፈጠረ። የክሊዮፓትራ ወንድም ከግብፅ እንድትወጣ አስገድዳት፣ እርሷ ግን ዙፋኗን መልሳ ለማግኘት ቆርጣ ነበር። የሮምን ገዢ ጁሊየስ ቄሳርን አግኝታ እርዳታ ለመጠየቅ ደፋር እቅድ አወጣች። ክሊዮፓትራ በምንጣፍ ተጠቅልላ በድብቅ የቄሳርን ቤተ መንግሥት ገባች። ምንጣፉም ሲዘረጋ ከፊት ለፊቱ ወጣች። ቄሳር በብልሃቷና በውበቷ ተማርኮ ሊረዳት ተስማማ። በቄሳር ድጋፍ ክሊዮፓትራ ዙፋኗን መልሳ አገኘች። ሆኖም ቄሳር በአሳዛኝ ሁኔታ ከተገደለ በኋላ ክሊዮፓትራ በሌላ የፖለቲካ ትግል ውስጥ ራሷን አገኘች። ከዚያም ከሌላ የሮም መሪ ማርክ አንቶኒ ጋር ስምምነት ፈጠረች። የእርሱ ግንኙነት ፖለቲካዊ ብቻ አልነበረም፣ በጥልቅ ፍቅርም ወደቁ። ክሊዮፓትራ እና ማርክ አንቶኒ ታላቅ ግዛት የመፍጠር ህልምም ነበራቸው። ነገር ግን እቅዳቸው ሌላውንም ኃይል የሮም መሪ አክታቪያንን አስቆጣ። ይህም ክሊዮፓትራና ማርክ አንቶኒ ኃይሎች የተሸነፉበትን ታላቁን የአክቲየም ጦርነት አስከተለ። አክታቪያንን ማሸነፍ እንደማትችል ስላወቀች ክሊዮፓትራ ህይወቷን ለማጥፋት መረጠች። አፈታሪክ እንደሚለው ይህ ያደረገችው መርዛማ እባብ ወይም አስፕ እንዲነክሳት በማድረግ ነው። ሞቷ የግብፅ ፈርዖኖች መጨረሻና የግብፅ የሮም ግዛት ግዛት መሆኗን ያመለክት ነበር። የክሊዮፓትራ ህይወት የብሩህነት የኃይልና የጽናት ታሪክ ነበር። የፖለቲካ ሽንገላ በበዛበት ዓለም ውስጥ በድፍረትና በብልሃት ተንቀሳቅሳለች። የእርሷ ቅርስ ጠንካራ እና ጥበበኛ መሪ ያለው ዘላቂ ኃይል እያስታወሰን እስከዛሬ ድረስ ያነሳሳናል። ይህም ቪዲዮ ዝግጅት ብዙ ጊዜና ጥረት ስለሚወስድብን ድጋፋችሁን እንሻለን። ይህም ቪዲዮ ከወደዳችሁት ላይክ በማድረግ አስተያየት በመስጠት ቻናላችን ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ በማጋራት እንድታበረታቱን በአክብሮት እንጠይቃለን። በሌላ አስተማሪ ታሪክ በቅርቡ እንገናኝ። ሰላም ሆኖ